በዚህ በምስራቅ አፍሪካ ቀጠና የአማራን ሕዝብ ያላማከለ ከለ የኃይል አሰላለፍ ዋጋ የለውም እንዲል ማድረግ የሚችል ኃይል ተፈጠረ ብለን ስንጓጓ አንድህ ቲፒኤልኤፍ ብብት ስር ሌላኛ ብአዴን ብብት ስር ለመግባት እየተሽቀዳደምክ እኔ እበልጣለሁ እኔ እበልጣለሁ የሚል እንዴት እዛ ነገር ውስጥ እንገባለን? ይገባል? እንዴት የእውነት ደግሞ አለው ለመጨረሻ ጊዜ ይህ ሕዝብ እንደዚህ ያሉ ነውረኞቹን ተቆጥቶ የውል ስምምነት የሌለ መሆኑን ካላረጋገጠ አንዲትም በህይወት ዘመን የሚቆጨን ነገር ስለሌለ ለሰከንድ የምቆጭበት ነገር ስለሌለ ኤኒታይም ቀጥ አርገዋል። በዚህ ጉዳይ ላይ ከዚህ በኋላ መናገሩ ጥቅም የለውም፣ የበለጠ ጉዳት ነው የሚያመጣው። የልጅነት እልሜ ፖለቲከኛ መሆን አይደለም፣ ፖለቲካ ተንታኝ መሆን አይደለም። ከፖለቲካ ህይወቴ ለኪነ ጥበቡ ይቀርባል። የቀን ከሌሊት ልሜ የእውነት ተሳክቶልኝ ፊሎሎጂስት መሆን ነበረ እንጂ እኔ ፖለቲካ ተንታኝ ምናምን ሁሉ የፖለቲካ ማውራት አልነበረም። ወይ ፖለቲካ እና እዚህ ህይወት ላይ እድሜውን መቋጨትና ምናምን የሚፈልግ አይደለም እና ሌሎች የኖሩትን መኖር አለብን ህልማችንን መኖር አለብን።